ይሄኔ ቀዳማዊት የኔ እናት ዛሬ ዛሬ ውዶቼ የሆነ ብዙ ነገሮች እያሰብኩ ነበረ፣ ስለ ሀይሚና ቡሩኬ ማለት ነው። ብዙ ነገር ሀይሚ የሚሆነ ነገር ፖስት አድርጋለች ኢንስትግራም ላይ ብቻ፣ አንድ የተረዳት ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ውዶቼ ላይክ ሼር አድርጉ። አሁን ላይ ቡሩኬ እና ሀይሚ ያሉበትን ሁኔታ በተለይ ደግሞ ሀይሚ የት እንደሆነች የምናውቀው ነገር የለም። እኔ የሰሞት ነገር የለም። ነገር ግን የሆነ ነገር ፖስት አድርጋለች ከነጋ ስለሱ የምነግራችሁ ነገር ይኖራል። እንደገና ደግሞ በጣም ይገርመኛል። እውነት ነው ምላችሁ፣ በዚህን ያክል ሰገጤነን እንዲህ ለካ በእውነት ሰገጤነን እናስታውሳለን። ከዚህ በፊት ቡሩኬ ወደ ዱባይ ሴዲ ሀይሚ ያለቀሰችውን እሱን እመለስበታለኝ። በቅድሚያ ግን ሀይሚ ፖስት ወደ አደረገች ፍቅር እንዲህ ነው። ለምንወዳቸው ሰዎች ደረጃው ይለያይ እንጂም መስዋዕትን መክፈል ይፈልጋል ው ይሄኮ እውነት እኮ ነው። ይሄ እውነት ነው ውዶቼ፣ ይሄ እውነት ነው። ፍቅር ያለ መስዋዕት ፍቅር ያለ መስዋዕት አይሆንም። ምክንያቱም ብዙ ትደክሙትለታላችሁ አላችሁ። ለፍቅር ብዙ የደከማችሁለትም ፍቅር ውጤታማ ይሆናል። አንዳንድ ጊዜ ደግሞ ሩቅ አይሄድም፣ የሆነ ቦታ ይቀርብ ይቀራል። ትዳሪታችሁም ሊሆን ይችላል። ገና ተጋብታችሁም ሊሆን ይችላል። ገና ግብታችሁን በማግስቱም ሊሆን ይችላል። ያ ብዙ ዋጋ የከፈላችሁለት ፍቅር ማለት ነው። እና የኔ ቅማምዬ ፖስት ያደረገችው ነው፣ ልክ ነሽ። ነገር ግን ለፍቅር ደግሞ አንድ ሰው ብቻ አይደለም መስዋዕት መክፈል ያለበት። ፍቅር እኩል ሲሆን ነው ደስ የሚለው። ለምሳሌ አሁን ሀይሚዬ ለብሩኬ መስዋዕት ብትከፍልለት ያ የከፈለችው መስዋዕት ብሩኬ ዋጋ ካላደረገ ዋጋ እንደ የከፈለችው መስዋዕት ለሱ ያ በሱ በሱ ዘንድ ዋጋ ካላገኘ እሷ ዋጋ ቢስ ነው የምትሆነው ማለት ነው። እንደዛው የብሩኬ የከፈለው መስዋዕት ለሀይሚ እሷም እንደዛው ዋጋ ካላስገኘችው ዋጋው ካልገባት፣ ካልተረዳችሁ፣ በአጠቃላይ ሁለቱም በሁለቱም ውስጥ ብዙ ነገሮች ብዙ ክፍተቶች ሊፈጠሩ ይችላሉ። ያ ፍቅርም መንገድ ሊቀር ይችላል እና ለፍቅር ዋጋ መክፈልን እንደ ቀላል ነገር አትዩት። አንደኛ ፍቅርን ስትታደሉ ነው ስትሰጡ ነው ከላይ አይደለም የተሰጣችሁትን ተፈጣሪ የተሰጣችሁን ፍቅር ደግሞ እናንተ ተንከባክባችሁ ዳር ካላደረሳችሁት ማንም ሊያደርስላችሁ አይችልም። እናንተ ናችሁ ልትደክሙለት የምትችሉት እንጂ ማንም ለእናንተ ሊደክም አይችልም። ምክንያቱም ያንን ህይወት እናንተ ናችሁ የምትኖሩት አይደለ። ሌላ ሰው ሌላ ወገን እንኳን ቢደክምለት ያ ሌላ ወገን የደከመው ምንም ዋጋ ያስገኘው ባለቤቱ ፍቅር ውስጥ ያለው የተዋደደው ሰው ሲደክምለት ነው ውጤታማ የበለጠ ሊሆን የሚችለው ማለት ነው። ማንም ሰው ቢደክም ያለ ቦታው ዋጋ ቢስ ነው የሚሆነው። ዋጋ የሚያስገኘው ግን ባለቤቱ በቦታው ላይ ሆኖ ሲለፋ፣ ሲደክምለት ነው ዋጋውን የሚያገኘው ማለት ነው። እና አሁን ላይ ይሄንን ለምን እንዳለች ቅማምዬ አልገባኝም፣ አልተረዶኝም ምክንያቱም አሁን ሀይሚ በምን አይነት ኬዝ እንዴት እንደሆነ ቤተሰብ ያስቀይም ወንድም ያስቀይም፣ አናቅም። ብሩኬን በእንደዚ አይነት በደብዳቤ የተለያየችው እንዳያስቀራ ስለፈራሽ ነው አይደለ? ሀይሚ አሁን ይህንን እንዴት ልትል ቻለች ነው የእኔ ጥያቄ የፈጠረብኝ ማለት ነው። ሌላው ነገር ደግሞ ብሩኬ አላለቀሰም እኮ ብሩኬ እንደዝና ቁጥ ምን ሆናችሁ ነው የምታሽቃብጡት? ቢያለቅስስ ችግሩ ምንድን ነው? ሀይሚን ስለሚወዳት እኮ ነው። ወንድ ልጅ እኮ ሲጀመር ወንድ የሚለው ቃል እኮ ራሱ በቂ ነው። ዝም ተብሎ እኮ አይደለም ያለ ምክንያት ወንድ የተባለው። ወንድ ልጅ አሞተ ቆራጥ ነው። እና ዝም ብላችሁ፣ ወንድ ልጅ ደግሞ ዝም ብሎ መነፋረቅ የለበትም። ቢያንስ ውስጡ የሚያነባ ወንድ አለ፣ አይኑ ደግሞ እንባ በንባ የሚሆን ወንድ አለ። አሁን ብሩኬ ውስጡ ነው ያነበው፣ እምባፈሶ ስላላያችሁ ነው። ውስጡ ውስጡ አልቅሷል፣ ውስጡ አልቅሷል። ምን ያክል እንደተሰበረ ምን ያክል እንዳዘነ ቁጭ ያለ ሰዓት ነው። እኔ በቃ የሌለ የተረዳውትኝ ማለት ነው። ቁጭ ያለ ሰዓት በዛን ሰዓት ውስጡ እንደተሰበረ ነው የተረዳውትኝ እና አንድ ሰው እንደ ዝምቦን ስላንጠባጠበ ምናምን ነገር አልተጎዳም አላዘነም ማለት አይደለም። አያችሁ፣ ምን አይነት አመለካከት እንዳላችሁ በጣም ትገርማላችሁ። ብሩኬ ውስጡ ነው የሚያዝነው፣ ነው ሁሉ ጊዜም እናየዋለን። የሆነ በቃ ምቅ ነው የሚያደርገው። ምን ሆናችሁ ነው አሁን? ይሄ ሸበላ አለቀሰ። ወንድ ልጅ ቆራጥ ሆኖ ምቅ አድርጎ እንዴት አድርጎ ያንን የተበላሸውን ፍቅር ወደ ራሱ መመለስ እንዳለበት ሲያስብ ነው እንደዚህ እንጂ ዝም ብሎ ቁጭ ብሎ አልቅሶ እሷ ሄደች አይደለ? አልቅሶ መቅረት አይደለም፣ ምን ማድረግ እንዳለበት ወደ መፍትሄ ሆኖ መግባት ያለበት። በቃ ምንድን ያደረጋችሁት እናንተ፣ ሀይሚ ድሮ ያለቀሰችውን ምናምን ነገር አመጣችሁ ብሩኬ ወደ ድወይ ሲሄድ ማለት ነው። እኛ ኮ ሴቶች እንባ በንባ ነው የምንሆነው፣ በንባ ነገሩን የምናሸንፍ ይመስለናል። እንባ ነው የሚቀድመን። ሴት ልጅ ታለቅሳለህ ትሰበራለኝ ምናምን ነገር አለቀሰች ሀይሚ ፊቷ ቀልቶ ምናምን ምናምን ታማ ሁላ ነበረ ራሱ እና ምንድን ነው ይሄንን የምታነጣጥሩት ነው የኔ ጥያቄ ሀይሚ አልቅሳ ነበረ ብሩኬ ብቻ አደለም ያለቀሰው ምናምን ነገር ምን አገናኘው ሀይሚ ብታለቅስ ለቡርኬ ነው ቡርኬ ቢያለቅስ ለሀይሚ ነው ለሌላ ለውጭ ሌላ ወገን አላለቀሱ እነዚህ ልጆች እንዴት እንዴት ነው ቲንክ የምታደረጉ ነገሩን የምትረዱት እኔ በጣም ግራ የምታጋቡኝ እግዚአብሔርን ነው ምላችሁ እንዴ ሁለቱም እኮ ለጋራ ፍቅራቸው እኮ ነው ቢያለቅሱም ቢያዝኑም ማለት ነው ሁለቱም ያለቀሱት ደግሞ የራሳቸው ችግር ስለተፈጠረ በማላቸው የሚያስለቅሳቸው ወይንም የሚያስከፋቸው ነገር ስለተፈጠረ ነው ሌላ ወገን ስለመጣባቸው አይደለም አሁን ላይ ግን አይታወቅም። ሀይሚ እንዴት ብሩኬን እንድትሸሸው ቻለች? በደብዳቤ ከዚህ በፊት ብዙ ነገር እናውቃለን አደለ? የሚያስፈራሯት ሰዎች ነበሩ፣ ተብሩኬ ራቂ እያሉ የሚያስፈራሯት ሴቶች ነበሩ ምናምን ነገር። ነገር ግን አሁን ላይ እንዴት ምንድን ነው? እሱም ጥያቄ ሆኖብኛል። በድጋሚ እነዛ ሴቶች አስፈራሯት? ተሱ ራቂ አሏት ለምን እንዴት ተቡሩኬ ልትርቅ ቻለች እንዴት ጨከነች? የሚለው ጥያቄ ሆኖብኛል። እውነታውን እስከምደርስበት እስከማውቀው ድረስ ምንም ነገር አላወራም። እርግጠኛ ሆኜ ማለት ነው የምነግራችሁ ነገር። ነገር ግን እናንተ የዋህ ናችሁ። ይሄ ሀይሚ ያለቀሰችውን የዱሮ አምጥታችሁ ከቡሩኬ ጋር እየለጠፋችሁ እንደዚህ ፍቅር አለቀሰ ምናምን በሌላ አይነት ድምፅ ምናምን ነገር እያፌዛችሁ ነው ሀይሚ ላይ ማለት ነው። ረብስ ማሙ ለስልስ ምንም የምታመጡት የምትለውጡት ነገር የለም። እነዚህ ልጆች ነገ ታርቀው ይገናኛሉ መልሰው ማለት ነው። በመሀላቸው እንኳን ጠብ የለም፣ እንደምናየው አልተጣሉም፣ ሰላም ናቸው። ችግር ያለው በሀይሚ በኩል ነው። ይሄ ደግሞ እርግጠኛ አልሆንበትም። ቤተሰብ ያስቀይማት ሰው ያስፈራራት በምን አይነት ኬዝ እንዴት እንደሆነ አልተረዳንም። እኔም አላወኩትም። ያላወኩትን ነገር ከምድር ተነሰቼ ብሩኬ እንደዚ እንደዛ አድርጓት ነው ምና አልቀበት አጥርም። ለምን ፍቅር በፍቅር ናቸዋ። ምንም ተጣልተው አላየንም። ተጣልቶኛል ብሩኬ አላለችም። በደብዳቤ ነው የተለያዩት። አላወራችም ብሩኬን። እንዲሁም ተንከባከቡልኝ ያለችው የኔ እናት እንደውም ማለት ነው። ብሩኬን ጠብቁልኝ፣ ተንከባከቡልኝ ያለችው አደራ ነው። ሰታ ሄደችው አደራ የሰጠችውን ፍቅረኛዋን እዚህ ጋ አንተ እንደዚህ አላለቀስክም፣ አንተ እንደዚ ሆንክ፣ እንደዚህ ተቆረጥክ፣ ማንሳት መጣል አትችሉም። አትችሉም፣ አርፋችሁ ተቀመጡ። ምንም የምታውቁት ነገር የለም። ምንም የምትረዱት ነገር የለም። ትንሽዬ እንኳን የተረዳችሁት ነገር የለም። ፍቅር ምንድን ነው እስቲ እንወቀው፣ እስቲ እንረደው። በቃ እናንተ በእናንተ ቤት አሁን ሀይሚ ትናንትና አላለቅስም ስላለች ጥላት አለኝ፣ እኔ አላለቅስም። ሀይሚ እኮ ብታለቅስም እኮ ራሱ ምናልባት የገጠማት ችግር የሚያስለቅስ ሆኖ ነገር ግን ችግሯን አምቀው ሊሆን ይችላል። አው ልቧ አልቅሷል፣ ግን እምቤን ማሳየት አልፈልግም ነው እሱ አባባሏ። እዛ ጋ ብዙ የሚደሰት ሰው አለ፣ እኔ እዚጋ ባለቅስ ነው አባባሏ አደለ? ተዘስ እናንተ ምን አደረጋችሁ? የጅል ጥርቅም ማለት ነው። የዱሮ አምጥታችሁ ለጠፋችሁ፣ የዛሬ አመት ነው ስድስት ወር ስድስት ወር አያልፈውም ብላችሁ ነው ውዶች። ያንን ቆራርጣችሁ አመጣችሁ ከየት ብሎ ምናምን ነገር ይኸው። አልቅሰሽ አልኮ ለማለት ነው። ኧረ ተው ፈጣሪ ተው፣ እንደው ልብ ስጥልኝ። ኧረ ተው፣ በጣም ግራ ታጋባለች። ለማንኛውም ሸበለው በርታ በርታ በል። ሀይሚዬም ፈጣሪ መድሃኒ ያለም ባለሽበት ይጠብቅልኝ የኔ ልዕልት። ቡሩኬም ጠንከር ብለክ የተፈጠረውን ነገር ምን እንደሆነ አፈላልገክ መድረስ አለብክ። ማዘን መተከዝ፣ አንገት ምድፋት አያስፈልግም። ቆራጥ መሆን አለብክ።